የከፋ ሰብአዊም ቁሳዊም ጉዳት ያስከተለው የኢትዮጵያና ኤርትራ የድንበር ጦርነት እንዲያበቃ ተብሎ የተሰናዳው የአልጀርሱ ስምምነት ታሳስ 3 ቀን 1993 ዓ ም ተፈረመ። ይህ ስምምነት ከተፈረመ 25 ዓመት ሊሞላው ከሁለት ወር ያነሰ ጊዜ ቀርቶታል። በጊዜው በጦርነቱ ገፍታ አስመራ እስከ መግባት አቅም ለነበራት ኢትዮጵያ ስምምነቱ እንደ ትልቅ ድል ተቆጥሮ በየከተማው ፌሽታና ጭፈራ ሆነ። ብዙም ሳይቆይ ግን ነገሩ በተቃራኒው መሆኑ ኢትዮጵያም የባህር በር የማግኘት እድሏን ጨምሮ ሌላውንም ያጣችበት በጦርነቱ አሸንፋ በድርድሩ የተሸነፈችበት መሆኑ ተነገረ። ዛሬም የኢትዮጵያ የባህር በር የማግኘት ሀሳብ ሲነሳ ይህንኑ ሰነድ በቁጭት የሚያነሱት ብዙዎች ናቸው። በጦርነቱ ብዙ ገፍታ የነበረችው ኢትዮጵያ ተመልሳ ብዙ አማራጭ እያላት ሁሉንም የሚያሳጣት እዚህ ውሳኔ ላይ እንዴት ደረሰች? የሚለው ጥያቄ ዛሬም ደጋግሞ የሚነሳ ነው። አንጋፋው ዲፕሎማት አምባሳደር ጥሩነህ ዜና በጊዜው የኢትዮጵያን ውሳኔ ይዘው በተባበሩት መንግስታት ፊት የቀረቡት ለወቅቱ ዋና ፀሐፊ ኮፊ አናን ውሳኔውን ያቀረቡት ሰው ናቸው። እሳቸውን ስለ አልጀርሱ ስምምነት ዝግጅት ምን ያክል ቀድመው ያውቁ እንደነበር፣ በዙሪያ ያሉ ሰዎችስ ተወያይተውበት ነበረ ስንል ጠየቅናቸው። ናቸው ስምምነቱን ማን ያዘጋጅ እንዴት ይዘጋጅ፣ ጥቂት ሰዎች ናቸው የሚያውቁት አምባሳደር ፍስሀ እና ሰይፈ ስላሴ የሚባለው የቀረው መለስና ስዩም ናቸው። እኔ የዛን ጊዜ ብራስልስ ኢዩ ውስጥ ነበርኩና በፍጹም ላቅም ዝ ነገሩ በፈጦ መጥቶ ሴኪሪቲ ካውንስል ጋር ሲደርስ ነው ወደዛ ለፍተ ብዬ ሄድኩት እንጂ አላውቀውም። ያንን ያህል ካሸነፍንና ያንን ያህል ከመጣን በጣም ከፍተኛ ጉዳት ከደረሰ በኋላ የሚደረገው ስምምነት ሲረቀቅ ዲክቴት ማድረግ ነበረብን። በጣም ከፍ ብዙ መሬት ይዘናል። ወታደሮቻቸው ሞራላቸው ተሰብሯል። የኛ ወታደር አስመራ ድረስ ካልሄድን እያለ ባለበት ጊዜ ነው። በዚህ ሁኔታ ላይ እያለ እንደ ተሸናፊ የሆነ ነው ይተደራል። ይሄ ነው እንግዲህ አልጀርስ ስምምነት የሚባለው። ታህሳስ 3 ቀን 1993 ዓመተ ምህረት በቀድሞው ጠቅላይ ሚኒስትር መለስ ዜናዊና በፕሬዚዳንት ኢሳይያስ አፈወርቅ የተፈረመው ባለ ስድስት አንቀጽ ሰነድ ግቦቹ ይሳኩ ዘንድ ነፃ የድንበርና የካሳ ኮሚሽን እንዲቋቋም መነሻ ሆነ። ይግባኝ የሌለውና የመጨረሻ እንዲሁም አሳሪ ይሆናል የተባለው የኮሚቴው ውሳኔ ነው፣ ዛሬም ድረስ ለብዙዎች ለመቀበል ከባድ የሚሆንባቸው። አምባሳደር ጥሩነህ ይህንን የኢትዮጵያን ውሳኔና አካሄድ እብደት ነበር ይሉታል። የነዛ ኮሚቴዎች ውሳኔ ነው፣ ኤክስትሪምሊ መጥፎ የሆነው ፋይናል ኤንድ ባይንዲንግ ምንም የማነቀነቅ ይግባኝ ልን እሺ ብለም ነው ፈረሙ። አሸንፈን ያንን ሁሉ መሬት ይዘን በእጃችን እያለ ጦሩ የነሱ ጦር ከተፍረከረከ በኋላ ከኮሚቴ በሚወስነው ውሳኔ መሰረት መሬቱንም እመልሳለሁ ሁሉ ነገር አድርጋለሁ። ይህንን ባላድርግ ሴኪሪቲ ካውንስል የአፍሪካ ህብረት፣ የአውሮፓ ህብረትና አሜሪካን ተጨምሮ አንቀጽ ሰባት ጭምር በመጠቀም፣ አንቀጽ ሰባት ማለት ኢኮኖሚ ማዕቀብ ማድረግ፣ ጦርነት ማወጅ የሴኪሪቲ ካውንስል እንግዲህ ስላሉበት አንቀጽ ሰባትን ጨምሮ በእኔ ላይ እምቢ በሚለው ላይ እርምጃ ይውሰድ። ባይንዲንግ ነው፣ አንደኛ ፋይናል ሁለተኛም፣ አንቀጽ ሰባት ውሳኔውን እቀበላለሁ ያለችው ኢትዮጵያ ቆይታ አልቀበልም ማለቷን አምባሳደር ጥሩነህ ዜና ያስታውሳሉ። በዚያን ጊዜ እሳቸው በኒውዮርክ የተባበሩት መንግስታት የኢትዮጵያ ምክትል ወኪል ነበሩ። የመጨረሻውን ገዢ የሆነውን ስምምነት አልቀበልም ማለቷ በኢትዮጵያ ላይ ማዕቀብን ሌላም ጉዳት ሊያመጣባት የሚችል ስለሆነ ነገሩ አስፈሪ እንደነበር ያስታውሳሉ። ግን በጠቅላይ ሚኒስትሩ ታዟልና ውሳኔውን ለማስረዳት ኮፊ አናን ፊት ቀረብኩኝ ይላሉ። ተቀበሉኝ። ሲቀበሉኝ ስምምነቱ የሕዝቦችን ዘላቂ መብትና ዘላቂ ሰላም በሚጠብቅ ሁኔታ የተፈጸመ አይደለም። በአንዳንድ ቦታ የተደረገው የወሰን ክለላ የቤተ ክርስቲያን ውስጥ ያለውን መቃብር ግማሹን ወደዛ ግማሹን ወደዚህ የሚያደርግ ሰዎቹን የሚከፋፈል፣ ሰዎች በሰላም እንዳይኖሩ የሚያደርግ ነገ ጦርነት የሚፈጥር ነው። ስለዚህ ይህንን እያየው መቀበል ትክክል አይደለም ብለዋል። ይሄ መንግስቴ ቃል ነው ብዬ ደሳቸው ነገርኳቸው። ኮፊ አናን በጣም እኔ ስገባ ማላብም ብሎ ነበር። እኛ ያን ጊዜ ለራሴ አብች እንደሃነ ኢኮኖሚ ማዕቀብ ቢደረግብን አሁን እንቅርት ላይ ጆሮ ደግፍ እንደ ፈረውጣ አልሆነ። ሰውየ ሰሙና ኦኬ ሰምቼ አለው እንግዲህ ሰላም እንዲመጣ ጉዳዩ እንዲያልቅ በሚቻል ሁኔታ ተረዳርተን እንፈተዋልን ይህንን ችግር እንገናኝ እንነጋገር ብሎ ጨብጦኝ፣ እንደውም ተነስተው እስከ ሊብቱ ድረስ ሸኝተው በጀርባዬ ትንሽ መታ መታ አድርጎ ተመልሶ ቢሮ ገቡ። ይሄ በዲፕሎማቲክ ላንጉጅ በዲ ላንጉጅ እኔ ያለው አተፍራ አይነት ነው። ምናልባት እንትኔን አይቶ አንድም ዋና ጸሐፊው ኮፊ አናን ከኢትዮጵያ ጎን ሆነው ጊዜው እንዲራዘም በመግፋታቸው፣ በሌላ በኩል ሩሲያ ከኢትዮጵያ ጎን እንደምትቆም በማሳወቋ አሜሪካና እንግሊዝ ብዙ ቢገፉም ኢትዮጵያ ከማዕቀብ ድናለች ይላሉ። ከዛ ሁሉ ጥፋት በኋላ ሊመጣ ከነበረው ማዕቀብ ኢትዮጵያን ያዳነቻት ቀዳሚዋ ሀገር ግን ራሷ ኤርትራ ነበረች ይላሉ አምባሳደር ጥሩነህ እንዴት ከችግሩ የተላቀቅ ነው። ሲምፕሊ በኛ እውቀት ሳይሆን በኤርትራ እስቲውፒዲቲ ነው። እንግዲህ የእነሱ አሁን የተበሉት ነጥብ ትልቅ ነጥብ የጣሉት እዚህ ነው። መሳደብ ጀምሮ ማንን፣ አሜሪካንን፣ ኮፊ አናንንማ ተው ውሻ። ይሄ ይሄንን አድርጎ ቢተው ጥሩ ነው። ኦኬ፣ ይሄ ሴኪሪቲ ዞን ተመስርቷል የሁለቱን ወታደሮች መሀል ሆኖ ጸጥታውን የሚጠብቅ እሱ ጦር እንዳይንቀሳቀስ ሁሉ ማለት ጀመሩ። በሄሊኮፕተር ነው የሚዞሩት። ሄሊኮፕተር እንዳይነሳ እመታለሁ። ጅል ጋር እንትን ማለት ራሱ ያድናል። በቃ አፈር በልተን በ በቃ መግቢ ያተን የነበር ነው። እኛ ከዛ በኋላ አንበሳ መሆን ጀመር ነው እኛ አይደለንም። አሁን በዚህ ሂደት እንግዲህ ማን እንድን ማን ከዛ እንዳዳነን ስልታይ ይችላል። እነሱ ናቸው ለሄሊኮፕተራቸው ቤንዚን እንዳይሰጥ ሰዎቹ እንዳይቀር እና ከዛ ሌላ በፒስኪፒንግ ውስጥ የነበሩ የምዕራባውያን በሙሉ እንዲወጡ ብለው አራነገጡ። ኢትዮጵያ ቀድማ የተቀበለችው ኮሚቴን ውሳኔ መልሳ አልቀበልም ማለቷ በዓለም ፊት ተጠያቂ ቢያደርጋትም ነገሩን በመጨረሻው ሰዓትም ቢሆን የያዘችበት መንገድ ጠቅሟታል የሚሉት አምባሳደር ጥሩነህ በኤርትራ በኩል የተመረጠው አካሄድ ግን የአልጀርሱ ስምምነት ተፈጻሚ ላለመሆኑ ተጠያቂዋ ኤርትራ እንድትሆን ያደርጋታል ብለዋል።